ጤና ይስጥልን ውድ ቤተሰቦች፣ ላይክ ሰብስክራይብ ሼር ማድረጉን ቀጥሎ ወዳጆች፣ ዛሬም ግራጋቢ የመካከለኛው ምስራቅ ጉዳይን ነግራችኋለሁ። ከአሜሪካና ከሩሲያ ጋር ጉዳዩ በግልጽ እየተሳሰረ መቷል። ይህ ደግሞ ምን አንደምታ አለው የሚለው እንመለከታለን። ሩሲያ ለምን ኢራንን ተጠብቃታለች የሚል መረጃ የሚወጣ ይገኛል። ፕሬዝዳንት ፑቲንና ሺ ጂንፒንግም በመካከለኛው ምስራቅ ጉዳይ ላይ በተለይም ከኢራን አንጻር መመካከራቸው ተሰምቷል። ኢራን የኒውክሊየር ሳይንቲስቷ በድጋሚ ዛሬ በዋና ከተማ ቴሄራን ተገለውባታል። እስራኤልም ከባድ ጥቃት በተለይም በደቡባዊ እስራኤል ደርሶባታል። የሚሳኤል ውርጅብኝ በመካከለኛው ምስራቅ እጅግ አስፈሪና አስቸጋሪ እየሆነ ቀጥሏል። አይአርጂሲ የእስላማዊት ሪፐብሊክ ኢራን ዋናው ጦር ጥቃቱን አጠናክሮ እንደሚቀጥል አሳውቋል። ከዛም ባሻገር እስራኤል ጥቃቷን ከባድ ወደሆነ ደረጃ ለመውሰድ በመከላከያ ሚኒስትሯ ይዝራኤል ካያስ በኩል አሳውቃለች። እነዚህን መረጃዎች ከመካከለኛው ምስራቅ በተለይም ከኢራንና ከእስራኤል አንጻር ነግራችኋለሁ። ሺጂንፒንግና ፑቲን ምን አሩ የሚለውን እንዲሁም ቀጠናውን ጉዳይ እንዳስሰዋለን። ቢንያም ካሴ ነኝ። የተለመደ ላይክ ሰብስክራይብ ሼር ማድረጋችሁን ቀጥሉ። ያው ግራአጋቢው አወዛጋቢው መካከለኛው ምስራቅ ዛሬም ከአሜሪካና ከሩሲያ የተሻገረ ይሆን አይደለም። ሩሲያ ኢራንን ለመጠበቅ ግዴታዋ በበርካታ መንገድ እየተገለጸ ባለበት ሰዓት ውጥረቱ መልኩን ለውጠዋል። አለማችን ላይ በእውነትም በውሸትም ሰበር ዜናን ያበዛው የእስራኤልና የኢራን ውጥረት መልኩን የሚለውጥበት እድሉ እየሰፋ እንደሆነ ቢነገርም ነው ፕሬዚዳንት ቭላድሚር ፑቲን ለመፍትሄ እየሰሩ ነው ተብሎላቸዋል። ጸረ እስራኤል የሆኑ ተቃውሞዎች በኢራን ዛሬ አርብ በመሆኑ በስፋት ተስተውለዋል። በቴሄራን ማለት ነው። ታዲያ ይህ ጥቃት ደግሞ ከተሰነዘረ እጅግ አስቸጋሪ ውጤት ሊኖረው ስለሚችል ይህ ባይሆን መልካም ነበር የሚል ሐሳብም እየተሰጠ ይገኛል። አያቶላ አሊ ሀምኔ ህዝባችን ከጎናችን ነው የሚለውን ሐሳብ ለማስረገጥ በግልጽ የተጠቀሙበት ሰላማዊ ሰልፍም ተደርጓል። የህዝብ ማዕበል በቴሄራን እንዲሉ አድርጎታል። የህዝብ ማዕበል ሲባል ለተቃውሞ ሳይሆን ማለትም አያቶላን ተቃውሞ ሳይሆን በርካቶች በሺዎች የሚቆጠሩት እስራኤልን ተቃውሞ ወደ ጎዳና ወጥተዋል። እስራኤልንም አሜሪካንም እንደ ስጋት የቆጠረ ሆኗል። በዚህ አካሄድ ደግሞ ፖለቲካው የመረጋጋት እድል ላይኖረው እንደሚችል በግልጽ የተቀመጡ መረጃዎች ሲወጡ ይገኛል። የኢራን ፖለቲከኞች ህዝባቸውን በዚህ መንገድ እንቅስቃሴ ውስጥ እንዲገባ የማድረጉ አካሄድ አስፈሪና አስቸጋሪ ሊያደረገው ይችላል ቢባለም አሁንም የተለያዩ ሀሳቦችን ማስቀመጥ የሚቻልበት ደረጃ ላይ እንደተደረሰ በይፋ አስቀምጠዋል። እስራኤልና ኢራን በራሳቸው መንገድ የመጠቃቃቱ ዘመቻ ውስጥ ቢሆኑ አሁን ማን ያሸንፋል የሚለው ብቻ ሳይሆን ማን ቀድሞ እጅ ሰጣል የሚለውም እንዲሁ አስቸጋሪ ሆነዋል። እንደነ ካታር፣ ሳውዲ አረቢያ የመሳሰሉ ሀገራት ጥቃቱን ማብረድ አለባችሁ ከማለት የተሻገረ ሀሳብ መስጠት ዛሬ ተስኗቸዋል። ከጉዳዩ ላይ በግልጽ የሚናገሩት ሺ ጂንፒንግና ፑቲን ከኢራን በኩል እንዲሁ እና አሜሪካ ከእስራኤል በኩል ሆነዋል። ዓለም ላይ ከባዱ ውጥረት የሚፈጠር ከሆነ በእነዚህ ሁለት ሀገራት ነው ከተባለ ለዛውም መካከለኛው ምስራቅ ኢራንና እስራኤል ላይ ሆነዋል። አያቶላዎቹና ዳዊት ቤንጎሮያኑ ግንኙነታቸው የጦርነት ሆኖ የሚቀጥልበትን አጋጣሚ በራሳቸው መንገድ ፈጠሩ የሚል ጥያቄ እንዲሁ እየተነሳባቸው ይገኛል። ፑቲንና ሺ ጂንፒንግ በመካከለኛው ምስራቅ ጉዳይ ላይ በበርካታ ጉዳዮች ተነጋግረዋል። በተለይም በኢራን ጉዳይ ላይ ሀሳብ ማንሳታቸው የተነገረ ሲሆን ክሬምሊን ኢራንና እስራኤልን ለማደራደር ቁርጠኛ መሆኑንም በዚሁ አጋጣሚ ያሳወቀበትን መድረክ ተከፍቷል ብለዋል። ሁለቱ የዓለማችን ቁልፍ መሪዎች ማለትም ፕሬዚዳንት ፑቲንና ሺ ጂንፒንግ ለአንድ ሰዓት ያህል ተነጋግረዋል። በወዳጅነትና በመከባበር ላይ የተመሰረተ በዛ ላይ ሁኔታዎችን በኢራን ጉዳይ ላይ ለማንገብ አሊያም መልካም አጋጣሚን ለመፍጠር ያደረጉት ውይይት እንደሆነ ተነግሩላቸዋል። ሺና ፑቲን ተነጋገሩ ማለት ለምዕራብ አለም ትርጉሙ በግልጽ የሚቀመጥ ነው። በእስራኤልና በኢራን ጦርነት ተመሳሳይ አቋም አላቸው። ሁለቱ ፕሬዝደንቶች ሁለቱም እስራኤልን አውግዘዋል ከመባልም ባሻገር ኢራን ጋር ስትራቴጂክ ስምምነት ያላቸው ሀገራትና መሪዎች በመሆናቸው ፖለቲካው በእርግጥም ከመካከለኛው ምስራቅ ባሻገር እየሆነ መምጣቱን በግልጽ የሚያስቀምጥ ያደርገዋል። የመንግስታቱ ድርጅትን ቻርተርና ሌሎች አለም አቀፍ ህጎችን የጣሰ በሚል ሀሳባቸውን ለማጠናከር ሞክረዋል። የመንግስታቱ ድርጅትን ቻርተር አሊያም የተለያዩ አለም አቀፍ ህጎችን ሳይቀሩ የጣሰ ነው በሚል እንዲሁ እስራኤልን ለማውገዝ ሞክረዋል። ፑቲን ከፔሲሽኪያና ከኔታኒው ጋር አውርተዋል፣ ከዛም ባሻገር በበርካታ ጉዳዮች ላይ ተነጋግረዋል። ውጥረቱን ዓለም አቀፍ ይዘት እንዳይኖረው ሞክረዋል ተብሎላቸዋል። የሞስኮ ዝግጁነትን ለሰላምም ያረጋገጡበትን አጋጣሚ የፈጠሩት ፕሬዚዳንት ቭላድሚር ፑቲን ከሺ ጂንፒንግ ጋር አብረው ለመስራት እርግጠኛ የሆነ አቋማቸውን ለማስረገጥም በተመሳይ ሞክረዋል። ሺ በበጎ ጉዳዩ እንደተመለከቱት ተነግሮላቸዋል። ሺና ፑቲን አብረው በቆሙበት መድረክ ሁሉ አሜሪካ የመቆም ፍላጎት እንደ እንደሌላት ቢነገርም ፖለቲካው ደግሞ ሌላ አጋጣሚ ሊፈጥር እንደሚችል በስጋት መልክ የሚያስቀምጡት አሉ። ውጥረቱን ለማብረድ ቁልፍ ሚና እንደሚኖራቸው አሊያም ቁልፉ መሳሪያ ሞስኮም ሆነ ሺጂንፒንግ ከፕሬዚዳንት ቭላድሚር ፑቲን ጋር አብሮ የሚሰሩበትን አጋጣሚ ከፈጠሩ ብቻ እንደሆነ እየተነገረ ነው ሞስኮም ቤጂንግም እምነታቸው ወታደራዊ መፍትሄ ሳይሆን ዲፕሎማሲያዊ መንገድን ማረጋገጥ እንደሆነ በግልጽ ተቀምጧል። ይህን ታዲያ ማን ሊተገብረው ይችላል? ዛሬም በጠያቂ ምልክት ውስጥ የሚያልፍ ሆኗል። የኢራንን የኒውክሌር ፕሮግራም ለመግታት የሚደረገው እንቅስቃሴ ሁሉ መንገድን በሰላም መፍታት ካልሆነ አደገኛ እንደሆነ ፕሬዚዳንት ሺጂንፒንግና ፑቲን ተነጋግረዋል። ፖለቲካዊ መንገድና ዲፕሎማሲያዊ መንገዶች ብቻ አጋጣሚውን መልካም እንደሚያደርጉት ተናግረዋል። ከዛ ውጪ ያሉ እንቅስቃሴዎች ዋጋ የሚያስከፍሉና አስቸጋሪ እንደመሆናቸው መጠን ሁኔታዎችን ግራም ቀኝም ማየት ያስፈልጋል ብለዋል። ሁለቱም ፕሬዝደንቶች፣ ሚኒስትሮቻቸው በሚቀጥሉት ቀናት በጉዳዩ ላይ ይነጋገራሉ። የመካከለኛው ምስራቅን ጉዳይ ሰላማዊ ለማድረግም ይጥራሉ እየተባለ ይገኛል። ጥቃቱ አሁን የዋዛ አይደለም። ትርጓሜውም ከባድ ሆኗል። ኢራን 639 ሰዎችን እንዳጣች የተነገረ ሲሆን እስራኤል ደግሞ 24 ተብሏል። በእርግጥ አንዳንዶች ደግሞ የሚያስቀምጡት ሀሳብ እስራኤል ከዚህ በላይ ሰዎች ት እንዳጡባት ይነገራል። 639 ሳይሆን የኢራን ከዚህ በታች ናቸው የሚሉም አሉ። የሰብአዊ መብት ተሟጋቾችን መረጃ ግምት ውስጥ ያስገባው ቁጥር ግን እዚህ ላይ አድርሶታል። ፑቲን ከትራምፕም፣ ከፔዘሽኪያንም፣ ከኔታንያሁ ጋር ከሺጂንፒንግም ጋር መነጋገራቸው ምናልባትም ለዚህ ጉዳይ ቁልፉ ሰው ራሳቸው እንደሆኑ ሊጠቁም ይችላል እየተባልላቸው ይገኛል። ይህ ሁሉ መልካም መንገድ ባለበት አጋጣሚ ዛሬም ጥቃቱ የሚሰነዘርበት አጋጣሚ ተፈጥሯል። አሜሪካ ኢራንን እንደምትመታ ግልጹ መረጃ እንዳለው ክሬምሊን እያሳውቀ አቅም ይገኛል። ጣልቃ ገብነቱ ደግሞ አውዳሚ ከመሆኑን ባሻገር አስቸጋሪ የዓለማችንን ፖለቲካ ይፈጥራል ብለዋል። የክሬምሊን ቃል አቀባይ ድሜትሪ ፔስኮቭ ናቸው ይህን ያሉት። አሜሪካ ኢራንን ከመታች ትልቁ ስህተቷ ይሆናል የሚል ሀሳብ የሰጠው የክሬምሊን ቃል አቀባይ ድሜትሪ ፔስኮቭ እንዴት መቋጨት እንዳለባቸው ትኩረት ሰጥቶ መስራት እንጂ ውጥረትን ማባባስ አደገኛ እንደሆነ ዓለም ልታውቅ ይገባል ብለዋል። እንደ ሀገር እጅ መስጠትና ኒኩሌርን እርግፍ አርጎ መተው የዶናልድ ትራምፕ ፍላጎት በኢራን ላይ እየሆነ መጥተዋል። ካልሆነ ግን አስቸጋሪው ጥቃት እንደሚሰነዘርባት ሳይታለም የተፈታ ነው ብለዋል ትራምፕ። በዚህ አጋጣሚ ደግሞ እንዲህ አይነቱ ውጥረት በሁለት ሳምንታት ውስጥ የሚወሰን ከመሆኑን ባሻገር ሞስኮ ጇና ጠጥፋ ላትቀመጥ የምትችልበት አጋጣሚ እንዳለም እየተነገረ ይገኛል። ሞስኮ ይህን ስህተት በፔስኮቭ አማካኝነት ስትናገር በርካታ ምክንያቶች አሏት። ሙሉ ቀጠናው ማለትም መካከለኛው ምስራቅ ይታመሳል፣ ነው ከዛም ያልፋል ጉዳዩ። ይህን ማድረግ ሁኔታውን ደግሞ ከማባባስም ባሻገር ያለምን ፖለቲካ መልኩን እንዲለውጥ ያደርገዋል። የሚል ሀሳብ አለ። ማን ማንን ይመታል አሊያም ይመራል ከሚል የፖለቲካ ግንዛቤ አንጻር እንደሆነ እየተነገረ ይገኛል። ሙሉ ቀጠናው በሰዓት ነደደ ብላችሁ ሰዱት የሚል ትርጓሜ ያለውን ሀሳብ ፔስኮቭ ሰጥተዋል። ዓለምም በዚህ ልክ መገንዘብ እንዳለባት አስቀምጦታል። ድሚትሪ ፔስኮቭ ስለ አገዛዝ ለውጥ ሲጠየቁ ተቀባይነት የሌለው በሚል ምላሽ ሰጥተዋል። ከዚህ ቀደም ፕሬዚዳንት ቨላድሚር ፑቲን አያቶላህ ሀመኔ ቢገደሉ ምን ይላሉ የሚል ሀሳብ ሲሰጣቸው ይህን ጉዳይ ማብራራት እንኳን አልፈልግም በሚል አንገሽግሿቸዋልና፣ የሞስኮ አቋም ምን እንደሆነ በግልጽ ያስቀምጣል። ሩሲያ በኢራን ያለውን መንግስት የመጠበቅ ግዴታ እንዳለባት ከስምምነት ባሻገር ያሉ መርሆዎች እያስቀመጡ ይገኛል። የሩሲያ የፖለቲካ ሳይንቲስት ኒኮላይ ሶርኮቭ ናቸው ይህን ያሉት። የአያቶላህን አስተዳደር ሩሲያ የምትጠብቅበት በርካታ ምክንያት አላት። መካከለኛው ምስራቅን ለማረጋጋት አሊያም በዛ አካባቢ በሶሪያ እጅ እንደሰጠችው በኢራንም እጅ ላለመስጠት ነው። አረብ ባህረ ሰላጤን ለመጠበቅ ደቡብ ኮከስ የሚባለውን የ ማለት ደቡብ ደቡብ ጥምረትን እንዲሁ ማጠናከር ካስፒያንን ለመጠበቅና ላለመስመታት እንደሆነ ይነገራል። ምክንያቷ ደግሞ በዚህ ልክ ነው። ዘብ መቆም ያለባትም ከዚህ አንጻር እንደሆነ እየተነገረ ይገኛል። ኢራንን መበጥበጥ አለምን እንደ መበጥበጥ ወይም ደግሞ የስትራቴጂክ ጉዳይ ጠቀሜታውን ዋጋ የሚያሰጠው በመሆኑ ሩሲያ ከዚህ ልክ አብራ እንደምትሰራ ይነገራል። እንደማሳያ ደግሞ የሚወሰደው በኖርዝ ሳውዝ ኮሪደር ያለው ኢንቨስትመንቷ ነው። በኖርዝ ሳውዝ ኮሪደር ያለው ኢንቨስትመንቷ ሩሲያን ከባህረ ሰላጤው አገራት የሚያ የሚያገናኛት ነው ከካታር ፣ አረብ ኢምሬቶች፣ ከሳውዲ እንዲሁም ከኢራን ጭምር። ከዛም ባሻገር የፐርሺያን ባህረ ሰላጤው ወደቦች ከገልፍ ሀገራት ጋር የሚያገናኝ በአረቢያ ባህር በኩል ያለውን ወደብ እንዲሁ በእነዚህ አካባቢዎች የሚያገናኝ በመሆኑ ቀላል አያደርገውም። ቢያንስ እንኳን አደራዳሪ ሆና መቀጠል እንዳለባት የሚጠቁም ነው። ቦሻር በተሰኘው ኒውክሌር ጣቢያ ያሉ ዜጎቿም እንዲሁ ደህንነታቸው መጠበቅ ስላለበት በዛ አካባቢ ያለውን እንቅስቃሴ የመቆጣጠር ፖለቲካዊ ግዴታ እንዳለባት ይነገራል። ያም ሆኖ ግን ከፕሬዝዳንት ቭላድሚር ፑቲን የሚመጡ መረጃዎችን መጠባበቅ ዛሬ አስቸጋሪ አይደሉም። አቋማቸው በግልጽ የተቀመጠ በመሆኑ ኢራን በደቡባዊ እስራኤል ከባድ ጥቃት እንዳደረሰች ይታወቃል። ዛሬ ማለዳውን የሆነ ነው። በተለያዩ ቦታዎች ላይም ኢላማውን የጠበቀ ጥቃት በመፈጸም እንደምትገኝ ይታወቃል። እስራኤል ላይ የምትሰነዝረው ጥቃት እስካሁን በዚህ ጦርነት ላይ ሚና ያላቸውን ሰዎች ማጥፋት እንዳልቻለች ግን ይታወቃል። እንዲህ አይነት ሁኔታ ባለበት አጋጣሚ ደግሞ የኢራን ፖለቲከኞች መልኩን ለውጦ አንዳንድ ጥቃቶችን መሰንዘር ከቀጠሉ አስቸጋሪ ሁኔታ ከባድ ይሆናል፣ አሊያም መልኩን ለውጦ አለምን ያተራምሳል በሚል ሩሲያ ዛሬም መግለጫ መስጠቷ ይታወቃል። አያቶላ ሊሀምንን ብርቱ ብቃታቸውን ያሳዩበት ነው በሚል ደጋፊዎቻቸው እያንቆለጳጵሷቸው ይገኛል። በሌላ በኩል ደግሞ ከእስራኤል በኩል ያሉ ኃይሎች ገና ምን አይታችሁ የሚል መረጃ ያጋራሉ። ዞሮ ዞሮ ሁሉም ጦርነት ውስጥ ያሉ ሀገራት በመሆናቸው ይህን መግለጫ ከመስጠት ወደኋላ እንደማይሉ የጦርነት ትዝብት ያረጋግጣል። ዛሬም እስራኤል ቴራንን ደብድባለች የኢራን የኒክሌር ሳይንቲስት በቴህራን ህይወታቸውን ማጣታቸውም እንዲሁ ተነግሯል። ለዚህም ነው አደገኛ ጥቃት በሁለቱም በኩል እየተሰነዘረ ነው የሚባለው። በኒክሌር ሳይንቲስቱ ህይወት ማለፍ ላይ አይዴፍም አርጂሲም ያሉት ነገር የላቸውም። ታዲያ አልጃዚራ እንዲህ አስነብቦታል፣ ይህ ሳይንቲስት ህይወታቸውን አጥተዋል። የእስራኤል መከላከያ ሚኒስቴር ጥቃቱ እንዲጠናከር አዟል። ይህ ደግሞ ከባድ እርምጃ ሊፈጥር እንደሚችል እየተነገረ ይገኛል። እስራኤል ካት ናቸው ይህንም ያሉት፣ ሁሉን አገዛዙን ምልክቶች መምታት አለብን ብለዋል። ያ ማለት ከጦር እስከ የኒክሌር ጣቢያ ያለውን ወይንም ደግሞ የመንግስትን ባለስልጣናት ጭምር ነው። በእርግጥ መሱድ ፔዘሽኪያን ስማቸው በክፉ በየትኛውም ኃይል እየተነሳ አይደለም፣ ፕሬዚዳንቱ ማለት ነው። ከኒክሌር ጣቢያው መውደም ባሻገር መንግስት ግልበጣ ጦርነቱ አላማ የሆነ መምጣቱ ልክ እስራኤል ጋዛ ላይ ታጋች አስመልሳለሁ በሚል የገባችበትን ጦርነት ወደ ጋዛን መጠቅለል እንደቀየረች ሆኗል። ኢራን ይህን ትፈቅዳለች ብሎ ማሰብ የዋህነት ቢሆንም አሁን ባለው ሁኔታ ግን ከባዱ የፖለቲካ ጥምረት አሁን መካከለኛው ምስራቅ ሊገባ ይችላል የሚ የሚል ሀሳብም ይወጣ ይገኛል። ሩሲያና ቻይና ከኢራን ጎን ይቆማሉ የሚለውን ሀሳብ ለማንሳት ነው። ምክንያቱም የአሜሪካ ጉዳይ በግልጽ የተቀመጠ በመሆኑ ከዚህ ባሻገርም ቤጂንግና ሞስኮ ከመነጋገራቸውን ባሻገር አንዳንድ እንቅስቃሴዎች ውስጥ መግባታቸው ጎራውን ሊለይ የሚችል ጦርነት ሊያደርገው ይችላል ተብሏል። በቤተሸባ ሶሮካ ሆስፒታል ጥቃት ደርሶ በርካቶች መጎዳታቸው ይታወሳል። ዛሬ ደግሞ በቴራን እንዲህ አይነት ጥቃት ተፈጽሞ ስልሳ ጀቶች ሙሉ ኢራንን ሲያተራምሷት አድረዋል ና አደጋው ከባድ እንዲሁ በቀላል እንዳሉ የማይታይ ነው እየተባለ ይገኛል። ዓለም ላይ ካሉ ውጥረቶች መካከል ይሄኛውን በተለየ አቅጣጫ ማየት አሊያ መመልከት አስቸጋሪ እየሆነ ባለበት ሰዓት ሁለቱንም ኃይሎች የሚያረጋጋ አንድ ኃይል ያስፈልጋል ከተባለ ዛሬ ከትላንቱ ፕሬዚዳንት ቭላድሚር ፑቲን ጫና ሊፈጥሩ እንደሚችሉ ይነገራል። ጉዳዩ በዚህ የሚጠናቀቅ አይደለም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰጡት አስተያየት ደግሞ ከባዱን ውጥረት በመካከለኛው ምስራቅ የሚፈጠር ያደርገዋል። ፑቲን በተለያዩ አቅጣጫዎች የራሳቸውን ሀሳብና ፖለቲካ ለማስቀመጥ ቢሞክሩም ትራምፕ ደግሞ በ አስራ አምስት ቀናቱ ውስጥ ሁሉንም ነገር ወስነዋለሁ ማለታቸው ኢራን ጦርነቱን የማቆም ፍላጎት ስለሌላት አደገኛው መካከለኛው ምስራቅ ሊፈጠር እንደሚችል ሳይታለም የተፈታ ያደርገዋል። የፖለቲካ አረዳዶች ዛሬ ከትላንቱ ሊለወጡ ይችላሉ ቢባለም ፕሬዚዳንት ቭላዲሚር ፑቲንና ሺ ጂንፒንግ መንገዱ ሁሉ የሰላም መሆን አለበት የሚል አቋም ላይ መሆናቸው ምናልባትም ተስፋ ያለው ቀጠና ሊሆን ይችላል ተብሏል።